ይኸውላችሁ ብለው ጉዱ ምን ትሉታላችሁ? ይሄ አሁን ሀገር አለ፣ ምን ትሉታላችሁ? ይሄ ጴንጤ ያለው ይቺ ልጅ ላትረዳትም ጴንጤ

ጴንጤ ሆኑ። ለምን እንደዛ እንደምትሉ ታውቃላችሁ? ጴንጤ የሚናገሩ ሰዎች ጴንጤ ከሆኑላችሁ እናንተ እንደልባችሁ ትደፍራላችሁ? ጴንጤ የምታርጉት ለዛ ነው። ኦኬ የቆየ ቪዲዮ ቢሆንም የቆየ ቪዲዮ ነው፣ ያ የቆየ ነው፣ አመት ሆኖታል ነው የሚለው ሌላ ከብለች፣ ግን ፍትህ አላገኘችም ልጅቷ፣ ማለት ነው ሴትዮዋ። አሁን ይህንንም የኢትዮጵያ ሕዝብ ምን እንደሚል ታውቃላችሁ? አልተደፈረችም የሚሉ የደፋሪ ዘሮች አሉ እዚህ ጋር የደፋሪ ዘሮች ማለት ይሄንን ችግር ከመንግስት ጋር የሚያያይዙ አሉ። ያ አብይ ብቻውን መቶ ሀያ ሚሊዮንን ህዝብ ብቻውን በየቤታችሁ እየገባ ሊያስተዳድርላቸው አይችልም። እሱ አንድና አንድ የሚችለው ነገር ምንድን ነው? በእሱ የመጡትን በስልጣኑ የመጡትን ማጋደም ብቻው እንደ ሀገር ደግሞ ከሚኒቴሩ ጋር ሆኖ በልማቱ ላይ መስራት ነው። ከስር ያለው በሙሉ ደፋሬ ነው። ይህ ቀበሌ ያለው ደፋሬ ነው። ብር ከተሰጠ እራሱ ደፋሬ ነው። ምን አገባህ፣ ስለ ሰው መብት ለምን ትቆማለህ? አፍሪካ አይደለ ደፋሪ፣ ደፋሪ ዘር መደፋፈርን አንቺ ልጅሽም ሽም ሲንግል ማም ከሰፈር ጎረምሳ ወልዳችሁ፣ ታዲያ ከሰፈራችን ሽማግሌ ነው። ሲገላት የማያስብ ደቆሮ። ይሄ ጴንጤው ሰሞኑን ተነስቶበታል። አዳዲስ ጴንጤዎች አሉ ተነስቶባችኋል። ያ ኦርቶዶክስን ለመቀጥቀጥ ማለት ነው። አንተ ራስህ እመኝ ብለህ መጽሐፍ ቅዱስ ይዘህ እግዚአብሔርን ቃል ተሰብካል፣ እነ ገብርኤልና ሚካኤል ግን አይታመንም አለ ደቆሮ። ሸቅልበት። ለኢትዮጵያ ህዝብ ለሃይማኖት ማፈንድር ሳይሆን መስራት ነው የሚያዋጣው። ሃይማኖት ድርጅት ነው የሆኑ ሰዎች ሄዶ የሚያመልኩበት የሆነ ቤት ነገር ይሰራል። ከዛ በኋላ በቃ ወይቶ አዳራሽ ትከራያለህ በ ከዛ አንተ ትሸቅላለህ። የአምሳ ሚሊዮን ቤት ሻወር በእምነበረድ ታሰራለህ። እዛው ውስጥ ትታጠባለህ። ምን መናሉ ደግሞ ቆሎ እየበላ አንተን ያጥባ ማለት ነው። ደም ቆሮ ደም ቆሮ ይከተልን ይጅጃ ልከተልን። አምላኬ እኔ ጋር ነው ያለው። በምሰራው ስራ ነው የሚገለጽ፣ ኔ አምላክ በምናገረው ወደ አፌ በሚገባውና በሚወጣው በእኔ ትህትና መልካምነት እንጂ የኔ አምላክ የሚገለጸው በአንተ ደንቆሮ፣ በአንተ ቪላ ቤትና በአንተ መኪና አደለም። እና እከኮች ናቸው። ለማንኛውም ሌሎቻቸው ጴንጤዎች ግን አሰቡበት። ትመጣለህ፣ የሆነ ነገር ትላለህ፣ ትመጣለህ ከዛ ታዋቂ ለመሆን። ኧረ አፈር ያስበላ፣ አፈር ብላ፣ ጀንፈር ጉዴላ፣ እስኪ ገንዘብ አምጣ ገንዘብ አምጣና ህዝቡን ከረሃብና ከጦርነት እንትን በለው። የዛኔ ኦኬ ጉድ የላ። ገንዘብ ያለው ሰው እንደዚህ ቁጭ ብሎ ቂቤ ተቀብሶ ከወዱ አልፎ ለአናቱ ቂቤ እንደዚህ አድርጎ ለባሉ ለውሽማ ይዘጋጃል። አንተ ምትበላው የለ፣ እዚህ ቁጭ ትልና አሜሪካን የበላውን የጠገበውን በበርገር ጭንቅላቱ የታመመውን ሰውዬ ምን እንዲ ከዚህ በላይ እግዚአብሔር ምን ያደርግለት? አሜሪካን ላከው፣ የሚበላውን ሰጠው፣ የሚነዳው መኪና ሰጠው። ሂድና ደሃውን ስበክ። እግዚአብሔር አቀው ሂድ በችግር ላይ ያሉትን ስበክ። ሂድ በእግዚአብሔርን ያጡትን ምን አባት አረጋል። እኛ ጋር ለ እንደ ጴንጤ ያለው መጽሐፍ ቤተክርስቲያን እዚህና እዚህ ምን ታደርጋለኛል? እንግዲህ እግዚአብሔር መታወቂያ ኖረት ነው ኢቨን፣ ራሱ ከዛ ከችግር ሀገር ወጥቶ እዚህ የስራ አክሰስ ያለበት ቦታ መኖር ራሱ ራሱ ጽድቅ ነው። ገነት ስላልሆነ ነው። ገነት እኮ ገነት ሰላም ጠዋጠሽ የማይልበት ቦታ ነው። ነው ስንፈልግ መንግስት ደመወዝ ጨምር ብለን፣ ስንፈልግ ስኳር ቀንስለን አንተ ናደለ ደመወዝ ማለት ማ እዛው ክርስትና ሃይማኖትን እዛው ያዝ ያዝ ከዚህ ሆኖ እንዲ እንዲል አሁን ነገ ይወጣና እንዲ ይላል። እንግዲ ይህ ደንቆሮ ዮኒ ማኛ የሚባል እከክ እንዲላ ጴንጤ እኮ ጌታ ኢየሱስ ክርስቶስ እኮ እንዲል አምላክ ይገባልኝ ምናምን እንደ ከዛስ ኦርቶዶክሶች ብሎ እንዲሳደብ አፍ የለህም? እራስ አትሰዱም? ለምንድን ነው የዮናስ ማኛ አፍ የምትከራየው? ራስ አስረዳ። አቅሙና እውቀቱ ካለ ከሌላው ሃይማኖት ያንተ የሚበልጥ ከሆነና የጽድቅ መንገዱን የሚያሳይ የጽድቅ መንገዱን የሚያሳይ መንግስተ ሰማያቱ ቁልፍ ካለ አውጣና ሽጠው። አንተ ራስ መች ገባ ሃይማኖቱ ደቆሮ። ሃይማኖቱማ ቢገባ ኑሮ አሜሪካን ቁጭ ያለ ሰው ጋር አትሄድም ነበር። ሃይማኖቱ ቢገባ ኑሮ ታች ወርደህ ራስ ደስታ ጥቁር አንበሳ ያው ህይወት ውጪ ውጣ ግባ ያለባቸው እነሱ ጋር ሄደ ተመክራቸዋል። በፊት ለፊት ኑሮ መረረኝ ብሎ ፌስቡክ ላይ ወጣቱ ራሱን እያጠፋል። አንተስ ኑሮ በጣም የጣፈጠን ሰዎች ጋር መጠ ጴንጤ የሆኑ ትነራል እኛ ኑሮ የጣፈጠን እግዚአብሔር አጠገባችን ስላለን ስ ያ ሄድና እነዛን ልጆች አድናቸው የእግዚአብሔር እንትን የሚፈልጉ እርጋታ የሚፈልጉ እነሱ ጋር ሂዱ፣ እስኪ ክርስቲያኖች፣ ልጅ ወጣቱ፣ ግራ የገባ ወጣት ጋር በፖለቲካና በሙስና ግራ የምታጋቡት እነሱ ጋር ሂዱና አስበኩ መቼስ፣ መንግስት ይሄንን እንቢያ አይላችሁ፣ ተስፋ ስጧችሁ። መጽሐፍ ቅዱስ ተስፋ ነው። እግዚአብሔር ተስፋ ከሆነ ሂዱ፣ ለተቸገሩት ተስፋ ስጡ። እከት ደንቆሮ ራስ ተስፋ የለህን፣ ተስፋ የምትሰጥም ሰው አይደለህ። ተስፋ የላችሁ

ደንቆሮ ይላል ሰው። ተቀዷል ቂጡ፣ ተቀዷል ቂጡ፣ ተቀዷል ቂጡ። ቀዶ ነው እንደዚህ የሚተረተረው። በአሁን በቂጡ የሚተረተረው እነዚህ አዳዲስ ጴንጤዎች። እንዱ ባላያችሁ፣ ራሱ ደስተኛ ነኝ። እንዱ ባልሰማችሁ፣ ባላያችሁ፣ ባላያችሁ። አሳፋሪዎች! ስንት የተከፈለለትን ሃይማኖት፣ እዚህ ትመጣና እዚህ በቃ ዮኒ ማኛ ዮኒ ማ አንድ ነገ ደግሞ አጥረግርጎ ስለሚሰድብሽ ቁጭ ብለን እንጠብቀው። ነገ ደግሞ ይመጣል። አቤት የብልጽግና ጴንጤ ይለናል። ጠብቁ ጠብቁ፣ አንድ ሳምንት ኦን ዋን ዊክ እንዲህ ይላል። ያንን አይታችሁታል። ብልጽግና እኮ ነው ጴንጤ ውስጥ ያሉ ፖለቲካ አይደለም እ ጠብቁ። ይሄን ነው እንደው እኔ የዛን እግሬን እንዲሰቅ እያልኳችሁ እግሬን እንዲሰቀል ላድርግ ያልኩክኝ በቃ ውት ቆይ ነው ምስ የሚጠጣ ነገር ያዙ ልጆች፣ የሚጠጣ ያዙ። ይቀጠቀጣል እንዴ፣ መሸቂያ ነው እንዴ በየጊዜው? እነሱ በሃይማኖት አ ዝም አላቸው። ተመስገን፣ እንደዚህ ነው ተረገጥሽ፣ ተረገጥሽ ከሳምንት በኋላ ልጸድ ሌላችሁ ይጀምራል። እውነት አብድ እግዚአብሔር ምስክሬን ነው። እኔ አሁን ጸድ ከማን ጋር እንደሚሆን ታውቃለህ? የሚሆነው የሚሆነ ከማን ጋር እንደሆነ ታውቃለህ? ከጴንጤዎች ጋር። ምክንያቱም አሁን ጴንጤ ሁን ላቸው ጴንጤ የሆነና በፖለቲካ ያልሆነ ለታለ አማራም ሆነ ኦሮሞም ሆነ ኤርትራ ሆነ ሁሉንም ነካ አልሆነ የእሱ አላማም ነው አሁን ምንድነው የሚያደርገው? ቤንጤ የሆነና ኦርቶዶክስ ሚስት ያገባል። ይሄ የእሱ አይነት በጎች አሉ። ከዛ ፍቅር ችግር የሚነሳው በዚህ ነው። በሃይማኖት ደግሞ ነገር ተነሳ ማለት ነሳቸው ነገር ነው። ቤተሰብ ውስጥ ያለው ነው። ጎረቤትና ለጎረቤት ነው። ይሄ ሰውዬ ሀይል ይባል ይገባል ወይ ኢትዮጵያ? ደግሞ አንተ እኔ ከዚህ በኋላ አንተ ኢትዮጵያ ሞቼ ነው ቁም፣ አንተ ከገባ ሞቼ ነው ቁ

መርዝ ነው። በሃይማኖት ደግሞ አትቀበሉት፣ የእውነት አትቀበሉት። ምክንያቱም መጥፎ ሰው በጣም መጥፎ ሰው ነው፣ ያጨረሳቸዋል። ኦሮሞ መሆንና ልጅ መሆን ይለያያል። ኦኬ ኦሮሞ ስትሆን እንኳንስ እናትህን እንኳን ልጅህን አይደለም ማንንም አትጎዳ። ድድር የምናደርጋቸው ለማንም ጣምጭ ቤሽን

ራሳቸችሁን ጠብቁ። ማንም ማጨርጫሪ አትሆኑ። አደጋ ነው ይዞላቸው የመጣ ባለ ነገ ይላቸው። ኦርቶዶክሱም የሚያምነው ኢየሱስን ነው፣ ጴንጤ የሚያምነው ኢየሱስን ነው። እውነቱን ልንገራችሁ፣ ዛሬ ጴንጤ እሱ ያስበው ምንድን ነው? አሁን ግን ማነው ስልጣን ላይ ያሉት ጴንጤ ስለሆኑ በዚህ ገብቼ ልሸቅል ነው። በፊት ለፊት ብልጽግና በድጋሚ ቅርታ መጠየቅ አይችልም። ምክንያቱም አንድ የቻንስ ሰጥቶታል አልተጠቀምበትም። አሁን ብልጽግና ምንድን ነው? ጴንጤዎቹ አሉ ብልጽግና ይሆኑ። ስለዚህ ጴንጤዎቹ አብቾ ጌታ ኢየሱስን ተቀብለዋል። በቃ ይቅር በለው። በክርስትና ይቅር መባባል ስላለ ማለት ነው። አንተ በክርስትና አደለም። ጌታ ኢየሱስ ክርስቶስን አማላጅ አድርገህ ብትልቅ ከዚህ በኋላ ኢትዮጵያ ትናፍቃለች፣ ትናፍቃለች። በድጋሚ መሬት የለም። በድጋሚ ኢትዮጵያን አትረብታል፣ ይናፍቃል

አውቶማቲክ ሰውን ያልናቅ እኔ ትዳሬ እኔ ምን ጥቅስ ሲለ ሴት ጋር ሄድም አልጠጣም ዋልክ ብትጠጣ ይሻላል። ጋምብሊን ጋምብሊን የሚባል ጋምብሊን ቁማር ነው የሚጫወተው። የእውነትን እዩት፣ ፊቱን ያ በደንብ እዩት። ጋምብሊን ቁማር ይጫወታል። ስለዚህ የኢትዮጵያ የሆነ ኢንቨስት ኢንቨስተር ተብሎ ቻሱ ቢሰጥም ብራችን ጨርሰው ዛምጋን ብግት ስላለ ማለት ነው። ይህ ሰውዬ አንፈልገው እጅ ወደ ላይ አንፈልገውም። ሃይማኖትን ከሃይማኖት ያጋጫል። ቁማርተኛ ነው፣ ጤነኛ አይደለም። ሌላ ስንት ትውልድ አለ፣ ስንት ፈጠራና ስንት ፕሮጀክት ይዞ ቁጭ ያለ። ለነሱ ለነሱ ሊሰጥ ይሻላል። ከዚህ መሀይብ እና ደንቆሮ አሜሪካን ለአንድ ነገር ሌላቸው የሰው ልጅ አንድ ነገር የሰው ልጅ አውሮፓ ሄዶ ካልተለ መልጥ ወይ ትምህርቱ ወይ ገንዘብ ካልያዘ ኢትዮጵያ ተመልሶ ዶ ይለወጣል የምትለው ሆን እመነኛ ይለወጥ እመን እዚህ ብዙ ቻንስ አለ። ኢቨን ህክምና እኳን ካላጋና እንግዲህ ሰው ል ህክምና ገብቷል፣ ሰርሜትን ገብቷል። በጥፋቱ አጥቶ ሰርቶ ያልተለወጠ ሰው ነው። ምናም ካዚኖ ካዚኖ። ስለዚህ ይሄ ሰውዬ ያባላናል፣ አይሆኑ አንቀበለው